እነግርሃለሁ ብለሽ ይመስሉኝ። ስማ የጠራሽው። እሺ፣ የማውቀውን እነግርሃለሁ። ንገሪኛ ታዲያ። ምን ነው ጠብቂው። ስለምን ልንገር። ብሩክ ቤቱን እንዳልሸጠው አንቺ እንዴት አወቅሽ? ዝናኔ ነገረኝ። አይ እኔ አላውቅም፣ ግን ምናልባት ብዬ ነው። ቤት ሂጂና አጣሪልኝ። እኔ አልሄድም ዝና። አንተ ብትሄድ ጥሩ ነው። ይኸውልሽ፣ ይዘዋት ከሆነ ብዙ ነገር ታውቃለች። እንዴ እና ታዲያ ለፖሊስ ላመልክት እንዴ? ስሚያች እንደዚህ አይነት አማራጭ ካፍሻ አይደለም ካይምሮሻሶች። እኔ ራሴ እሄዳለሁ። ዝና በገዛ እጁ የመድብል መረብ ውስጥ ገብቷል። ዝና የማህሌት ስልክ ስላልሰራለት ደጋግሞም ሲደውል ስልኳ ስላልጠራለት በዚህ ሰግቶ ሀሳብ ውስጥ ገብቶ ተጨንቆ ነበርና ኤፍራታ ጋም ደውሎ ሲጠይቃት ኤፍራታም ምንም የማውቀው ነገር የለም፣ አብሬያት አልሄድኩም፣ እኔ መድብልን አግኝቼ ከሱ ጋር ነበርኩ ስትል የዚህን ጊዜ ይበልጥ ዝና ስጋቱ ጨምሮም ነበር። ጥርጣሬ ውስጥም ይበልጥ እንዲገባ አድርጎት ነበር። እንዴት መድብልን ልታገኝ ቻልሽ? ለምንስ አገኘሽው? አንድ ሚስጥር አለ ማለት ነው፣ የምታውቂው መረጃ አለ ማለት ነው ሲላትም ነበር። እሷ ግን በጨራሽ መድብል ወዶኝ ሊሆን ይችላል እንጂ ምንም ሌላ ማውቀው ነገር የለም ብላ ነበር። እናም ዝና ኤፍራታ ሄዳ እነ ብርኩ ቤት እንድታጣራ ማህሌት እዛ መኖሯን አለመኖሯን፣ አንዳንድ ኢንፎርሜሽን እንድትሰበስብለት ፈልጎ ሲልካት እሷ ግን በጨራሽ እዛ ብቻዬን አልሄድም ብላው ነበር። እናም ዝና ያው ከቆየ ማህሌትን ምናልባት ካገቷት ከያዟት ብሎ ስለሰጋ ስለጠረጠረ፣ ከያዟትም ማህሌት አትችልም አትቋጥርም ያው የሰማችውን ነገር ትነግራለች ሲል፣ ብዙ የምታውቀውም ነገር አለና ሚስጥር ታወጣብኛለች ሲል ሳይቆይ እንግዲህ ሲከንፍ ወደ ብሩክ ቤት ሲያቀና ማህሌትም እዛው በገዛጇ በመድብል መረብ ውስጥ ገብታ ነበርና እሱም አንዳንድ ነገር እየጠየቃት እሷም የማውቀው ነገር የለም ብላ ነበር። ነገር ግን የመድብል ዛቻና ማስፈራሪያ ሲበዛባት የማውቀውን ሁሉ እነግርሃለው ስትል ነበር። እናም ንገሪኝ አንድ በአንድ እያለ ስለ ብሩክ እየጠየቃትም ነበር። እሺ እነግርሃለው፣ የምታውቀውን ጠይቀኝ እያለች ነበር። እናም በዚህ ጊዜ እንግዲህ ዝናም ሲከንፉ ወደዛ አምርቶ ነበር መድብልን አግኝቶት ስለ ማህሌት ሲጠይቃት ምን ፈልገ መጣ? እንደው ምፈልግ ነበር አንተኑ። ስለዚህ ስለ ወንድሜ የምታውቀውን ነገር በሰላም ንገረኝ ሲል መጀመሪያ በእርጋታ ጠይቆት ነበር። ዝና ግን እንኳን ሊነግረው አሻፈረኝ ብሎ ሲል እንዲሁም ስለ ማህሌትም የት እንዳለች አውጣ እያለ እንግዲህ ሲወጣጠርበት የብሩክ ወንድም መድብልም እንግዲህ ትግስቱ ሲያልቅ ዝና ዝናን ድባቅ መቶት ነበር። የሚገባውን ዋጋ ሰጥቶት ሸኝቶት ነበር። በቀጣይም ደግሞ ማህሌትን የምታውቀውን ነገር እንድታወጣ እያወጣጣት ነበር። እንዲሁም ደግሞ ስለ ዝና ስለሚሰራውም ስራ ህገወጥ የሆኑ ስራዎችን እንደሚሰራ ከህገወጥ ከሚሰሩ ሰዎች ጋር አብሮ ደግሞ እንደሚሰራ አጠቃላይ ስራ ወንጀል እንደሆነ በወንጀል የተጨመላለቀ ስራ ውስጥ ተዘፍቆ እንደሚሰራ ያንን ሁሉ የምታውቀውን ጨማምራ ሁሉ እየነገረች ነበር። ምክንያቱም ማህሌት እንግዲህ ራሷን ነፃ ማውጣት ነው የምትፈልገው መድብልን ደግሞ ያው በዝናም ታውቀዋለች፣ ምን አይነት ሰው እንደሆነ፣ ከዝናም የበለጠ ሰው እንደሆነ ራሱ መድብልም የዋዛ አይደለውም። አለቅሽም፣ የሰው ሕይወት ያልፋል እንጂ የወንድሜን ጉዳይ እንዲሁ ዝም አልልም፣ ካላወጣሽ እንግዲህ አለቅሽም እያለ በሀይል በዛቻ በቁጣ እንግዲህ ሲቧርቅባት፣ እሷም የምታውቀውን ዲቴል እየነገረችው ነበር። እንግዲህ ማህሌት በቀላሉ የመድብል መረብ ውስጥ የገባችው ያው ለራሷ ጉዳይ፣ ለጥቅሟ ብላ ኩስ ኩስ እያለች ወደነ ብሩክ ቤት በመሄድ የመጥሪያ ወረቀቱን ለመስጠት ስለ ቤቱ ልትሟገትና ይገባኛል ብላ እንግዲህ የሚገባትን ድርሻ ለመውሰድ ስትሄድ ነው እንግዲህ በቀላሉ መድብል ያገኟት ማለት ነው። ይህንንም ደግሞ እንድታደርግ ያደረጋት ዝና ነው። ቤቱ በልጁ ስም እንዳለ ቤቱ እንዳልተሸጠ ያለውን ነገር ሚስጥር የነገራት ራሱ ዝና ነው። እንድትከስም ያደረገው ራሱ ዝና ነው። ስለሆነም እንግዲህ እሷ እንደዚህ የሚገፋፋት ሰው አግኝታ ይቅርና ድሮም ድሮ ናት። ሲቀጥል አንድ ና፣ አንድ አላማዋም ያ ስለሆነ አለመሸጡን ሲነግራት እጅግ ቦርቃ ነበር። በጣምም ተደስታ ነበር። ምክንያቱም እንደ ሚስት ያው ይገባኛል ብዬ ጠይቃለሁ ስትል፣ ለዛም ደግሞ እንግዲህ ዝና ስለተባበራት ስለረዳት ያንን ወረቀት ይዛ ለመስጠት እዛቤ ስትሄድ እንድታካሄዳት ኤፍራታን ለምና ነበር። ያው በእግሬ ስለሚሄድ አብረሽኝ ሂጂ ስትል ኤፍራታም ደግሞ ከጋበሽኝ አንዳንድ ነገር ከጣልሽልኝ ለምን አልሄድም ስትል እንግዲህ እሷም ሰጥሻለሁ፣ የሚገባሽን አደርግልሻለሁ፣ ጋብዝሻለሁ እንዲህ እንዲያ ስትላት ያው ተያይዘው እየሄዱ ነበር። ያንን ከቅርብ ርቀት እነ መድብል ተመልክተው ያው ኤፍራታ ከማህሌት እንድትለይ ያደረገውን ነገር ተጠቅሞ እንግዲህ ኤፍራታም ያው ከመድብል ጋር አንዳንድ ነገር ስለሚያገናኛቸው አንዳንድ ሚስጥሮችን ስለምታቃብለው፣ እናም ደግሞ የወደዳትም የተከየፈባትም መስሏታል። እናም ስትጠብቀው እዛ አፏን ከፍታ ቁጭ ብላ ስትጠብቀው እሱ በጎን በዚህ መቶ ማህሌትን እንግዲህ አፈፋ አድርጎ ወደ ቤት አስገብቶ እንግዲህ እጅ ግሯንም አሳስሮ ያለው ያለውን ነገር እንድታወጣ አላወጣ ስትል ደግሞ አሳልፎ ለዳጣ ሁሉ ሰጥቷት ነበር። እንግዲህ ዳጣም እንደሚታወቀው ቂም ስላለባት ከዚህ በቀደም እንግዲህ ማህሌት በእሷ ላይ የሰራችውን ስራ የምትረሳው አይደለም። ማህሌት በዳጣ ላይ ብቻ ሳይሆን በሞገስ ላይም በብሩክ ላይም በጨቅላ ሕጻን ምሳሌ ላይም ጭምር እንዲሁ በቅድስት ላይ እሷም ባልደረሰችው ሰው ላይ የለም። እንግዲህ ግፈኛ የሆነች ሴት ናት እና አሁን ደግሞ ተራው የእሷ ሆኖ ዳጣም ይህንን እድል አግኝታ እንግዲህ እሷን ለመበቀል እያስፈራራቻት እሷም በተአገተች ጊዜ ዳጣ በታገተች ጊዜ ዝና ባገታት ጊዜ ያደረገቻትን ነገር እሷን በእሷ ላይ በእጥፍ በማድረግ እየዛትችባ ጥፍሯንም ደግሞ በፒንሳ ለመቁረጥ ባለው ሂደትም ስታስፈራራት፣ እንግዲህ የዚህን ጊዜ ነበር ማህሌት እናገራለሁ የማውቀውን እናገራለሁ ብላ መድብልን ስትጠራው። እንግዲህ መድብልም ቀርቦ ያው ስለምታውቀው ነገር ስለ ብሩክ እየጠየቃት እሷም ደግሞ አንድ ነገር ሳይቀር ዘግዝካ እየነገረችው ነበር። እንግዲህ የዝና ጉዱ ፈልቷል። ሚስጥሩ ሁሉ ተዘግዝኮ ወጥቷል። ምክንያቱም ይፈራ የነበረው ይህንን ነው። እሱም በከፊልም ነበር የሚነግራት ለማህሌት። ያም ሆኖ አልቀረለትም። የሚሰራው ስራ በግልጥ ታውቋል። ምን እንደሚሰራ በምን አይነት ሁኔታ ውስጥ እንግዲህ እንዳለ እንዲህ የተወጣጠረው ንብረቱን ያከማቸው በሙሉ በምን እንደሆነ አሁን ይፋ ስለወጣ በገዛ እጁ እንግዲህ በቀላሉ እሱም መረብ ውስጥ ገብቷል። ስለዚህ ሳይወድ በግዱ እንግዲህ ብሩክ የት እንዳለ እሱም ያወጣታል። በቀጣይም ደግሞ እሱም አዘቅቱ ውስጥ እንደሚወድቅ ነው። እሱም ዘብጥያ እንደሚወርድ ነው። ምክንያቱም መድብል የዋዛ ሰው አይደለም። ወንድሙን እንደዚህ ተበቀለውበት ወንድሙን እንደዚህ አድርገው ይቅርና፣ እንግዲህ በሰላም የሚመጣውን ሰው በሰላም ይሸኛል። ነገር ግን በእንዲህ አይነት የመጣበትን ሰው እሱም እንደማይተው እስር ቤትም ሆነ ምንም ለሱ ምንም እንዳይደለ እንግዲህ ያየው የኖረበትም ስለሆነ ምንም ርኅራኄ ሳይኖረው እንግዲህ በጸባይ ወንድም የውን ካላወጣ በስተቀር እንግዲህ እሱም እንደማያወጣ ነው የተናገረው። በቀጣይም እንግዲህ ካልተናገረ ብሩክ ያለበትን ካልተቆመ፣ ስለ ብሩክ የሚያውቀውን ሁሉ ካላወጣ መድብልም ደግሞ የያዘው ኢንፎርሜሽን ስላለ፣ ስለ ዝና፣ ስለ ስራው በአጠቃላይ አብሮት ስለሚሰሩት ሰዎች ሁሉ የሚያውቀው ነገር ስላለ እንግዲህ ዞሮ ዞሮ ዝና አዘቅት ውስጥ መውደቁ ነው። እንግዲህ ከህግ አያመልጥም። ያው ፖሊስ ሲባል አይወድም። አንድ ነገር እንግዲህ ስለሚመለከተው ጉዳይም እንኳን ሆኖ ወደ ፖሊስ እናምራ ሲባል፣ የፖሊስ ስም ሲጠራ እንኳን አይፈልግም። ምክንያቱም አንደኛ ራሱን ከፍ አድርጎ የሚያይ ሰው ስለሆነ፣ ራሱን ጉልበተኛ አድርጎ የሚያይ ሰው ስለሆነ፣ ሁለተኛ ደግሞ የሚሰራውም ስራ ወንጀል ስለሆነ፣ ከፖሊስ ጋር የተገናኘ ከሆነ ራሱን መልሶ ችግር ውስጥ የሚጥለው ስለሆነ የፖሊስ ስም ሲጠራ አይወድም። ከዚህ ቀደም እንግዲህ ዳጣሚያው ፖሊስ ሲባል ዛባ ብላ ትታ እንደምትሮጥ እና እሷም ያው ያየችው ነገር ስላለ ነው፣ ደርሶባት ስላየች ነው። እንደዛ የምትለው ፈርታ ነው። ይህም ደግሞ ዝናም ያው ፈርቶ ነው። ምክንያቱም የሚያስፈራው ስራው ነው። የሚሰራው ስራ ከፖሊስ ጋር የሚያገናኘው ስላአይደለ ነው። ምንም ነገር ቢኖር በጉልበቱ ለመወጣት በጀብድ፣ በሀይሉ ወይ ደግሞ በገንዘቡ እና ሲያቅተው ነው ሰዎችን እንኳን ለእርዳታ እንዲረዱት የሚጠይቀው። በቃ ከአቅሙ በላይ ሲሆን ያንንም ሰው የሰውን እርዳታ አልፈልግም የሚል ሰው ነው። እናም አሁን ያው በስራው፣ በራሱ ስራ፣ በሚሰራው ስራ አዘቅት ውስጥ ሊወድቅ ነው። የእሱም መጨረሻ የከፋ ነው የሚሆነው። የማህሌትም እንዲሁ እንግዲህ በሰሩት ስራ ልክ በእጥፍ የእጃቸውን እንደሚያገኙ ነው ይህ በላቸው እንግዲህ እኛ ምኞታችን ይህ ነው። ምክንያቱም የሰሩት ስራ እየሰሩት ያለው ነገር ቀላል አይደለም። ሌላው ይቅርና ዝና በሉላ በባለቤቱ ሉላ ላይ ያደረገው ነገር ራሱ ይህ ነው የሚባል አይደለም። ጨቁኖ ስንት አመት በሙሉ አብራው ስትኖር እያኖራት ያለው አኗኗር የጉዞት ስልክ በድሮ ጊዜ እንኳን ባሎች ሚስቶቻቸው እንደዚህ አያኖሩም። በሰለጠነ ጊዜ እንደዚህ በባርነት እያኖራት ጨቁኖ ሁሉ ነገር ናፍቋት ሳታይ እንድትኖር እያደረጋት ያ ራሱ ግፍ ቀላል አይደለም። አደለም ሌላ ሌላ የሚሰራው ወንጀል ይቅርና። ስለዚህ ለእያንዳንዱ ነገር እሱም ቢሆን ዋጋ ይከፍላል። ማህሌትም እንዲሁ ደም እንባ የምታለቅስበት ቀን ቅርብ ነው። እንግዲህ ለሁሉም እንደ ስራው እንላለን። በአጠቃላይ በዚህ ክፍል የቃኝ ነው ይህንን ይመስላል። ስለተከታተላችሁ ምስጋናዬ ምስጋና ከልብ ነው። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ግብዣዬ ነው። ቪዲዮንም ላይክ ካላደረጋችሁ ላይክ ማድረግ እንዳትረሱ ሼር በማድረግ ኮሜንት በማስቀመጥ አበረታቱን፣ እላችኋለሁ። በያላችሁበት ደህና ቆዩልን። ባይ ባይ።